ዜና ስፖርት ጤና ይስጥልኝ ፊርዶስ አብደላኪም ነኝ ከኤስሪ በቅድሚያም አርሰናል በቀጣይ የውድድር ዘመን ላይ የተጫዋቾቹን የሚለብሱትን የማሊያ ቁጥር ቀየረ አርሰናል የዴቪድ ራያ እና የኢታን ነዋኔሪ በ2025/26 የውድድር ዘመን አዲስ የቡድን መለያ ቁጥር እንደሚኖራቸው አስታውቋል። በሚቀጥለው ዓመት ዴቪድ ራያ የአንድ ቁጥር ማሊያ ሲለብስ፣ ኢታን ነዋኔሪ በበኩሉ የ22 ቁጥር ማሊያ የሚለብስም ይሆናል። የሰሜን ለንደኑ ክለብ በሚቀጥለው የውድድር ዓመት የሚጠቀሙት ዋና ማሊያም አስታውቋል። በቀጣይ የሚጠቀሙት አዲሱ የአርሰናል የሜዳ ማሊያ በ85 ፓውንድ ለሽያጭ አቅርበዋል ስምና ቁጥር ለማጻፍ ተጨማሪ 7 ፓውንድ እንደሚያስጨምርም ተነግሯል። አዲሱ የአርሰናል ማሊያ ዋጋው ከ224 እስከ 225 በነበረው የውድድር ዘመን የ5 ፓውንድ ጭማሪ ያለው መሆኑን ተገልጿል። ካይ ሃቨርትስ ወደ ልምምድ ተመልሷል። ካይ ሃቨርትስ አርሰናል ከኒውካስትል ዩናይትድ ጋር የሚያደርገውን ጨዋታ በፊት የቡድን ልምምድ ላይ ተገኝቷል። ጀርመናዊ ሃቨርትስ የሃምትሪ ጉዳት ካጋጠመው በኋላ ለወራት ከሜዳ መራቁ የሚታወስ ነው። ቀደም ብሎ በተሰጠው ግምት የ25 ዓመቱ ተጫዋች ቀሪውን የውድድር ዘመን ሊያመልጠው ይችላል የተባለ ቢሆንም በቀሪ ጨዋታዎች ላይ መሰለፍ እንደሚችልም ተገልጿል። እንዲሁም ዴክላን ራይስ እና ትሮሳርድ በአንፊልድ ከገጠማቸው ጉዳት በኋላ ልምምድ ላይ ተሳትፈዋል። ጁሪያን ቲምበር በእስካሁኑ የሜዳ ልምምድ ላይ አለመሳተፉም ተገልጿል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሬም ወሳኝ ተጫዋቾቹ ለአውሮፓ ሊግ ፍጻሜ የመድረስ እድል ላይ መግለጫ ሰጥተዋል። ሌኒሮ ማቲያስ ዴሊት እና አይደን ሃይቨን በማንቸስተር ዩናይትድ የአውሮፓ ሊግ የፍጻሜ ጨዋታ ብቁ መሆናቸው ላይ ጥርጣሬ እንዳላቸው ተናግረዋል። አይደን ሃይቨን እንደ አውሮፓውያን አቆጣጠር ማርች 16 ዩናይትድ ሌስተር ሲቲን ሶስት ለባዶ ባሸነፈበት ጨዋታ ላይ ጉዳት ካጋጠመበት ጊዜ አንስቶ ከሜዳ መራቁም ይታወሳል። የተከላካይ ስፍራ ተጫዋች ዩሮ እሁድ ዕለት ዩናይትድ በዌስትሃም ዩናይትድ ሁለት ለባዶ በተሸነፈበት ጨዋታ በጉዳት ምክንያት ከሜዳ ወጥቶ የነበረ ሲሆን ዴሊት ደግሞ በሜይ አራት ዩናይትድ በብሬንትፎርድ አላለ ሶስት በተሸነፈበት ጨዋታ ላይ ጉዳት እንዳጋጠመው ይታወቃል። የቀያዮቹ ሰይጣናት አሰልጣኝ ሩበን አሞሬም እንደተናገሩት አርብ ዕለት ከቼልሲ ጋር ለሚያደርጉት የፕሪሚየር ሊግ ጨዋታ ብቁ ሊሆኑ አይችሉም፣ ነገር ግን በኢሮፓ ሊግ ፍጻሜ ላይ ሊደርሱ ይችላሉ ብለዋል። የቀያዩች ሰይጣኖች ዋና አሰልጣኝ ሩበን አሞሬም ማንቸስተር ዩናይትድ የሚገባው ደረጃ ላይ የአውሮፓ ሻምፒዮንስ ሊግ ነው ማለታቸውም ተነግሯል። ማንቸስተር ዩናይትድ በሻምፒዮንስ ሊግ ይገባዋል፣ ቦታችንም እሱ ነው የሚሉት ሩበን አሞሬም ዩሮፓ ሊግ ለማንቸስተር ዩናይትድ በቂ አይደለም ማለታቸው ተዘግቧል። ተጫዋቾቹ ከዚህ በፊት ለትልቅ ጨዋታ ዝግጁ መሆናቸውን አስመስክረዋል። ልምዱ አላቸው፣ ለጨዋታው ዝግጁ ነን ሲሉም ተደምጠዋል። በተያያዘም። የማንቸስተር ማንስተር ዩናይትድ የመስመር ተጫዋች ንስር ማዝራዊ ቡድኑ በቶትናም በተደጋጋሚ ቢሸነፍም የፍጻሜ ሲሆን የተለየ እንደሚሆን ተናግሯል። በዚህ ዓመት በቶትናም ሶስት ጨዋታ ተሸንፈናል። ነገር ግን ይሄ የዩሮፓ ሊግ ፍጻሜ ነው፣ ፍጹም የተለየ ጨዋታ ነው ሲል ማዝራዊ ተናግሯል። በእንግሊዝ ፕሪምየር ሊግ የፕሪምየር ሊግ የአመቱ ምርጥ አሰልጣኝ ማን ይሆናል? በሚል የእንግሊዝ ፕሪምየር ሊግ የ2024-2025 የውድድር ዘመን የአመቱ ምርጥ አሰልጣኝ እጩዎች ታውቀዋል። የኖቲንጋም ፎረስቱ ኑኖ እስፕሪቶ ሳንቶ፣ የሊቨርፑሉ አርኔ ስሎት፣ የኒውካስትል ዩናይትዱ ኤዲ ሃው፣ የብሬንትፎርዱ ቶማስ ፍራንክ፣ የወልቭሱ ቪክቶር ፐሬራ በእጩነት የቀረቡ አሰልጣኝ መሆናቸውም ተዘግቧል። የካታላኑ ክለብ ባርሴሎና ዛሬ ምሽት ከስፓኞል ጋር ይጫወታል። ባርሴሎና የዛሬውን ጨዋታ የሚያሸንፍ ከሆነ የላሊጋ ዋንጫ ማሸነፉን ያረጋግጣል። ባርሴሎና ዛሬ ምሽት የላሊጋ ዋንጫ አሸናፊነቱን ካረጋገጠ ነገ ድሉን ለማክበር ማሰቡም ተገልጿል። ባርሴሎና ምሽት ዋንጫውን ካሸነፈ የሀገር ውስጥ በተደረጉ ውድድሮች የሶስትዮሽ ዋንጫ ድሉን ማንሳትም ይችላል። በዚህም በባርሴሎና ጎዳናዎች ላይ በክፍት ባስ ተዘዋውሮ ለማክበር ማቀዱም ተነግሯል። የአሰልጣኝ አንሲ ፊሊክስ ስብስቡ ባርሴሎና በዚህ ዓመት የስፔን ኮፓ ዲላሬ፣ ሱፐር ኮፓ ዋንጫዎችን ማሸነፉም የሚታወስ ነው። ባርሴሎና የዋንጫ አሸናፊነቱን የሚያረጋግጥ ከሆነ ክብረ በዓሉ ወደሚቀጥለው ሳምንት ሰኞ ይደረጋል ተብሎም ይጠበቃል። በመጨረሻ ማድሪድ ተጫዋች ለማስፈረም መስማማቱ ተነግሯል። ሪያል ማድሪድ የበርነማው ዞን የተከላካይ ስፍራ ተጫዋች ዲን ሁሰይንን ዝውውር በማጠናቀቅ ላይ መሆናቸው ዘ አትሌቲክስ በዘገባው አመላክቷል። ሎስ ብላንካዎቹ ተጫዋቹ ያለውን 50 ሚሊዮን ፓውንድ የኮንትራት ማፍረሻ ክፍያ መክፈላቸውም ተሰምቷል። ሪያል ማድሪድ ከተጫዋቹ ጋር በግል የሚያደርገውን ንግግር ለስምምነት መቃረቡም ተጠቁመዋል። ሪያል ማድሪድ ተጫዋቹ በዓለም ክለቦች ዋንጫ ውድድር እንዲሳተፍ እንደሚፈልጉም ተገልጿል። ዜና ስፖርት አበቃ። ከስሪ ፊርዳውስ አብድላኪ ማብሪያቸው ቆየው። መልካም ቀን